ያልተጠበቀው የአክሊሉ ህልፈት የሰው ልጅ በምድር ላይ ያለ ፈተና ይበዛበታል። ውጪው ይስቃል፣ ውስጡ ግን እያነባ በጣም አሳዛኝ ብዙ ፈተናና ውጣውረድ እያንዳንዱ የኑሮ ስንክሳር እና አባዜ በጣም ፈተና ብዙ እየተፈራረቀበት ውጪው ይስቃል ብዙ ሰው እርስ በርስ ስታይ አንዱ ደስተኛ ሌላኛው ሀዘንተኛ ነው መስለው አንዳንዱ እኔ ብቻ ነኝ እንዴ ሀዘንተኛ ሌላው አያዝንም እንዴ ምንድነው እኔ ጋ የመጣው መዓት በማለትም ተስፋ መቁረጥ ውስጥ ይገባል እያንዳንዱ ቤት ብክር ጭንቀትና ሀዘን አይጠፋም በጓዳ ሁሉም ያነባል ግን አንድ ቃል ልረሳ አይገባም በቅዱሱ መጽሐፍ ላይ እንደተጻፈው ሁሉም በኢየሱስ ወይም በጌታችን ኢየሱስ ክርስቶስ ይደሰት ሁሌም ደስተኛ ይሁን የሚለው ቃል መዘንጋት የለበትም። ዓለም ሳላችሁ ፈተናና መከራ ይፈራረቅባችኋል። ያን ሁላ በጥንካሬ ማለፍ እንደሚያስፈልግም ነው። ምክንያቱም ኢየሱስ ክርስቶስ እንደዚህ ብለዋል፣ ወደ ፈተና እንዳትገቡ ትጉና ጸልዩ ብለዋል። ያ ቃል ለምን ማለቱ አስፈለገ? ብዙ ደቀ መዝሙር ነበሩ። የኢየሱስ ተከታዮች መካከል ንሳ መግባት አልፎም ደግሞ ወደ ጌታ መጠጋት ብዙ ሰው ፈተና ሲበዛበት። ለችግሩ እጅ መስጠት የለበትም። ለችግሩ እጅ በሰጠ ቁጥር ሰይጣን ወደ መስመሩ ነው የመራው። ከጌታ ቤት ወደ ጥፋት መንገድ ይዞ ልመራ ይፈልጋል። ብዙ ጊዜ ሰው በክርስትና ሕይወቱ መጠንከር ሲጀምር ጀምር መጸለይ ሲጀምር ፈተና የሰይጣን ውጊያ ይበዛበታል። ይህ የአደባባይ ሁነታ ነው። ያ ውጊያውን ደግሞ ክፍተት መፍጠር ወይም መሰጠት የለበትም ክርስቲያኑ መስጠት የለበትም በፍጹም። ምክንያቱም የበለጠ ከእግዚአብሔር ጋር ያለውን ግንኙነት ባጠናከረ ቁጥር ሰይጣን ተስፋ እየቆረጠ ይሄዳል ታዲያስ ብዙ አገልጋዮች በምድር ላይ ሳሉ ፈተና ይበዛባቸዋል ግን ለፈተናቸው እጅ መስጠት የለባቸውም አብዛኛው የሰው ችግር ችግሩ ህይወቱ ላይ ስመጣ በጣም ከባባድ መከራ ስመጣ ሌላው ጋር የሚመጣ አይመስለውም። ራሱ ብቻ የተቸገረና የተጨነቀ ስለመስለው ተስፋ መቁረጥ ውስጥ ይገባል። እያንዳንዱ ቤት ፈተናና መከራ አለ። ብዙዎች አሉ፣ በየጎዳናው ማየት ይቻላል። እነሱን አይቶ እግዚአብሔርን ማመስገንም አንድ ነገር ነው። ምክንያቱም እነሱንም እኛንም የፈጠረው እግዚአብሔር ነው። የሰው ልጅ ሁሉም እኩል ነው። አንደኛው ፈተና ስደርስበት ያ ብለጥንካሬው መሆን አለበት እንጂ ተስፋ ለመቁረጥ መነሻ መ። ሆነ እንደሌለበትም ነው። ብዙ ሰዎች በየጓዳ አሉ፣ ብዙ ክርስቲያኖች አሉ። አዎ ፈተና ይበዛባቸዋል፣ መከራ ይበዛባቸዋል፣ ግን ለመከራቸው እጅ መስጠት የለባቸውም። ታዲያ ይህ አገልጋይ ህይወት ማለፉ በርካቶችን እምባ አራጭቷል። ወንድም አክሊሉ ወይም አኬ ሳቂታና ፈገግተኛ፣ በጣም ንጹሕ ልብ እንደነበረው ጭምርም ነው በርካቶች እምባ እየተናነቃቸው የገለጹ ያሉት። አሟማቱ ግን እጅግ ያማል። በተለይ የአሟማቱ መንገድ በርካታ ክርስቲያኖች እምባ እየተራጩ ነው። አኪን በዚህ ደረጃ እንደዚህ አይነት ውሳኔ ላይ ይደርሳል ብሎ በፍጹም አልጠበቁም። አይደለም ከሱ አለም ካለው ሰው እንኳን አልጠበቁም። ታዲያስ አክሊሉ በዚህ ደረጃ እንዴት ራሱ ላይ እንደዚህ ወሰነ በማለትም ነው በርካታ ምእመናን በሀዋሳ ህይወት ብርሃን ላይ የነበሩት እየገለጹ ያሉት። በጣም የሚያሳዝነው የሱ ህልፈት መንገድ ነው። ስለዚህ ከሱ ህይወት ምንድነው ሰው ማወቅ የሚገባው በፍጹም በፈተናና በመከራ ውስጥ ተስፋ መቁረጥ እንደሌለበትም ነው። ምክንያቱም ራሱን ያጠፋ ወደ እግዚአብሔር መንግስት አይገባም ነፍሰ ገዳይ ነው የሚል ቃል ማንም ሊዘነጋው አይገባም። ምክንያቱም ሰው ራሱ ላይ እንደዚህ አይነት ውሳኔ መወሰን የለበትም። በፍጹም በጸሎት ማለፍ አለበት። ችግሮቹን ደግሞ ለጓደኛው ያካፍል፣ ምናልባት ሊቀልለት ሊሆን ይችል ነው ይሆናል። ምናልባት ደግሞ ባያካፍልም ችግር የለውም። ምክንያቱም እሱ እግዚአብሔር ላይ ሸክሙን ሙሉ በሙሉ መጣል ነበረበት። አለም ሳላችሁ ፈተናና መከራ ይበዛባችኋል ያለውን ቃል መርሳት አልነበረበትም። የሱ የህይወት መንገድ በጣም ያሳዝናል። በተለይም ነህይወቱ እስካለፈበት ድረስ በጣም በሚያሳዝን ሁኔታ ጨዋና፣ ደግ ትሁት፣ ሰው አክባሪ እንደነበረ ጭምርም ነው። በስተ መጨረሻ ምን ገጠመው የምለው ነው። ለብዙዎችም መርዶ የሆነው በተለይ ያሟሟቱ መንገድ እረፍት ቢሆን ጥሩ ነበር በማለትም ነው በርካቶች እየገለጹ ያሉት ክርስቲያኖች ልብ ልሉ የሚገቡት አብዛኞቹ በተለይ ጌታን የተቀበለው የብልጽግና መንገድ የያዘ ይመስላል። በጌታ አሁን ሀሰተኛ የብልጽግና ስብከቶችም ትውልዶችን ወደ ፈተናና መከራ ይዞ የገቡ ናቸው። ምክንያቱም በጌታ ሕይወቱ ውስጥ ጌታ ከሌለ ብልጽግና የለም በማለትም አንዳንዶች የተሳሳተና ከመጽሐፍ ቅዱስ አስተምሮ ውጪ የሚያስተምሩት በተለይ ለትውልድ እንቅፋት የሆኑ ናቸው። በዓለም ሳላችሁ መከራ ይበዛባቸዋል። የኢየሱስ ደቀ መዛሙርትን ማየት ይቻላል። ያለፉበት ጎዳና እጅግ ፈተናና መከራ የተሞላበት አልፎም፣ ደግሞ ለወንጌል መስዋዕትነት የከፈሉበት በጣም ከባዱ ጽዋን ነበር የወሰዱት። ያ ነው። ክርስትና ማለት እንደዛ ነው እንጂ አብዛኞቹ ጌታ አንተ ህይወት ውስጥ የለም፣ ጌታን አንተ ብትቀበል ጌታ ህይወት ውስጥ ቢሆን ኖሮ አንተ ትበለጽግ ነበር፣ አለም ታሸንፍ ነበር በማለት ቃሉን እያጣመሙ በጣም በሚያሳዝን ሁኔታ ትውልድን ወደ ጥፋት ይዞ ይመራሉ። ምናልባት አብዛኞቹ ክርስቲያኖች የቆሙ ይመስላሉ እንጂ የወደቁ እንዳይሆን ብጠነቀቁ የተሻለ ይሆናል። በጣም አሳዛኝና በተለይ ትውልድ ላይ ወጥቶ ነቢያትን ባዮች የሚያደርፉት ነገርም ለትውልዱ መጥፊያ ምክንያት የሆነ እንደሆነ በርካቶችም የገለጹ ናቸው። በተለይ በፈተና ዙሪያ በደንብ መማር አለበት ክርስቲያን። አዎ አለም ላይ ሳላችሁ ፈተናና መከራ ይፈራረቅባችኋል፣ ግን አለምን አሸንፋችሁ ወደ ነ ትመጣላችሁ። ያ ነው ባጭሩ መልእክቱ። ዓለም ላይ ሳላችሁ መከራና ፈተና አዎ ይፈራረቅበታል። በተለይ ክርስቲያን ላይ ይበረታል። በቅድስና ለምመላለስ ክርስቲያን ፈተና ይበዛል። ምክንያቱም የስጋ ምቾቱ ላይ አይደለም የነፍስ ምቾቱ ላይ ነው እየሰራ ያለው። የምድራዊ ሳይሆን ሰማያዊ ነው። የምድራዊ ሀብት አይደለም እያካበተ ያለው ሰማያዊ ሀብትን ነው። እነ ጳውሎስ፣ እነ ጴጥሮስ፣ እነ ዮሐንስ ያላለፉበትን መንገድ ኬት መጥቶ ነው አዳዲስ የብልጽግና ወንጌል የምሰበከው? እነሱ ያለፉት በፈተና ነው በሳ የተፈተኑ ወርቅ ናቸው ያ ነው የወንድም አክሊሉ ህልፈት የበርካቶችን ልብ ሰብሯል ከሱ ህይወት በጣም በርካቶች ልማሩ የሚገቡት የቆምን መስለን እንዳንወርቅ እንጠንቀቅ የሚለውን ቃሉን ሁሌም ማስታወስና ማሰላሰል ይኖርብናል የወንድማችን ህልፈት በርካቶችንም እኛንም ጭምር በደንብ በአካል ባናቀውም በጣም ከፍተኛ ህመም እንደተሰማን ከሚዲያችንም፣ እጅግ አሳዛኝና ልብ የነካን ታሪክ እስከ ዛሬ በሚዲያ ላይ እየሰራን ነው። እንደዚህ አይነት ልብ የሚነካ በተለይ የአገልጋይ ህልፈት በህይወታችን አጋጥሞን እንደማያከ ከሚዲያችንም ጥልቅና መርር ሀዘን ልንገልጽ እንወዳለን። እጅግ አሳዛኝ የአኬን ህልፈት በማስመልከትም የአክሊሉን ታሪክ ሁሉም ማየት ያለበት በክርስትና መጽናት አልፎም ደግሞም ተስፋ መቁረጥ እንደሌለበትም ነው። ምክንያቱም እጅ መስጠት ጥሩ አይደለም ለፈተና። አክሊሉ ፈተናን እጅ መስጠቱ ነው ብዙዎችን ያሳዘነው። ለፈተና እጅ መስጠት አልነበረበትም፣ ሰንቶ መቆም ነበረበት። ምክንያቱም ምድርን ሁሉ አሸንፎ መሄድ ነበረበት ነገር ብደላ ባይደላ መሞቱ አይቀርም። ና ምንም መጨናነቅ አስፈልግም። በጌታ ላይ ተስፋ ማድረግ ነው። በጣም የሚያሳዝነው ራሱን ያጠፋበት መንገድ በርካቶችን እንዳሳዘነና በተለይ አሟሟቱ ሁኔታ ነው። በርካቶችን እምባህ ያራጫለው አዋሳ ህይወት ብርሃን ቤተ ክርስቲያን ክፉኛ እንዳዘነች ጭምርም የወጡት መረጃዎችን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። እስካሁን ድረስ አብሬያችሁ ቆየሁት ሚኪ ነኝ ከሚኪታ ፖርንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። ከዚህ ቻናል ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ወደ አሁኑ ስለቀቁ ለማግኘት ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያድርጉ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። የአክሊሉን ህልፈትን በማስመልከት የተሰማንን ጥልቅ ሀዘን ከሚዲያችን እየገለ መመለስን ለወዳጅ ዘመዱ ለቤተሰቦቹና እንዲሁም ለምእመናን በሙሉ መጽናናትን እንመኛለን።